አድራሻ የት እንደሚገኝ ሁሉም ነገር እነግራችኋለሁ። ነገር ግን ሼር ላይክ ሰብስክራይብ አድርጉ እና በጣም አሪፍ ነው። እጃችሁ ከጠቆረ አፋችሁ እየከንፈራችሁ ከጠቆረባችሁ እንደዚህ ቀይ እንዲሆንላችሁ ማለት ነው። በቃ ለብዙ ነገር በዚው ይሆናል። ሞክሩት። ሁልሽም ዳይ እናሱ የሚመስለው ይህንን ነው ማለት ነው ወይ ታያችኋል? ይኸው ይሄንን ነው ማለት ነው። ካልታያችሁ በደንብ ይሄንን ይመስላል። ግዙት። ለመዳማቸው አሳያት። ይሄ ኦሪጂናሊ ነው። ኦሪጂናሊ እንደዚህ አይነት ከለር ነው ያለው። ኦሪጂናሊ ያኑ ነው ደግሞ ውሃ ውሃ ከለር ነው ያለው። ምንም ምንም ምንም ብትጠቀሙት አያገለግላችሁም ማለት ነው። ቤተሰብ እና አጠቃቀሙ ደግሞ አሁን ይሄ የ ይከቢ የሚጠቀሙበት ነው። ሰላም አለይኩም ራፍነቱን ለአዋርኪቸው ድረስ የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። የላ ህዝነትና ራፍነት አይለችሁ ስራ ጤና አፊያ ሁሉ ነገር ሰላም ነው። ክንግ አልሐምዱሊላህ ሁሉም ሰላም ነው። እንግዲህ ዛሬ ከብዙ ቀን በኋላ መጥቻለሁ። ጠፍቻለሁ። እንግዲህ ምን እንደያዘኝ አላውቅም ወላ እመጣለሁ እላለሁ፣ ቪዲዮ እሰራለሁ እላለሁ፣ ጊዜም አለች ሳይሆን በቃ ወደ እሷ ነው። እና ከዚህ በኋላ ጥሩ ጥሩ ነገር እየላችሁ እመጣለሁ። ግሎግ ግሎግ ነው ግሎግ የሚባለው እሱም እየሰራሁ እመጣላችኋለሁ። ቀኔ፣ ቆይታዬ፣ አዳሬ፣ ውሎዬ። እስከዚያው ግን ዛሬ ምርጥ ፊታችሁ ማደት ያለባችሁ ጥቁር ጥቁር እጃችሁ፣ እግራችሁ፣ ጉልበታችሁ፣ አንገታችሁ ሊሆንም ይችላል እግራችሁ እና እየታች ሰፈራችሁን ሴቶች እንግዲህ ስሙን አልጠራም እና የምርጥ መድኃኒት ይዤላችሁ መጥቻለሁ። እሱም በሶሻል ሚዲያ ያው ይሄኛው ሲዘዋወር አይቼው እኔ ገዛሁት ማለት ነው። ያኔ የገዛሁት ብርም አድራሻ ሜት እንደሚገኝ ሁሉም ነገር እነግራችኋለሁ። ነገር ግን ሼር ላይክ ሰብስክራይብ አድርጉ እና በጣም አሪፍ ነው። እጃችሁ ከጠቆረ አፋችሁ እየከንፈራችሁ ከጠቆረባችሁ እንደዚህ ቀይ እንዲሆንላችሁ ማለት ነው። በቃ ለብዙ ነገር በዚያው ይሆናል። ሞክሩት። ሁልሹም ዳይ እና እሱ የሚመስለው ይህንን ነው ማለት ነው፣ ይታያችኋል ያው ይህንን ነው ማለት ነው። ካልታያችሁ በደንብ ይህንን ይመስላል። ግዙት ለመዳማቸው አሶያት ይሄ ኦሪጂናሊ ነው። ኦሪጂናሊ እንደዚህ አይነት ከለር ነው ያለው ኦሪጂናሊ ያልሆነው ነው ደግሞ ውሃ ውሃ ከለር ነው ያለው። ምንም ምንም ምንም ብትጠቀሙት አያገለግላችሁም ማለት ነው። ቤተሰብ እና አጠቃቀሙ ደግሞ አሁን ይሄ የኢካቢን የሚጠቀሙበት ነው ግን እንደዚህ መጠቀም ትችላላችሁ። ከዛ እንደዚህ ጠብ እያደረጋችሁ ሹፍቱ እንደዚህ ማለት ነው፣ ሁሉም ያኔ ጥቁር የሆነባችሁ ፓርት። ከዛ እንደዚህ መፈረግ ማለት ነው። እጃችሁ ሊሆን ይችላል፣ ጉልበታችሁም ሊሆን ይችላል፣ ብብታችሁም ሊሆን ይችላል። ያለባችሁ ፓርት እንደዚህ ትቀቡታላችሁ ከዛ እንደዚህ ተቀባላችሁ ማለት ነው። ይሄ በሳምንት ሁለት ቀን ብትጠቀሙት የተሻለ ነው እና እኔ በስራ መኪናት በእቃ በተለያየ ነገር ጉልበቴ ደግሞ በሱጁድ ተበላሽቶ ነበረ እና ደግሞ ሞክሩት፣ ወላሂ ነው ምላችሁ። እኔ ውሸት ነው ብዬ ነበረ፣ ግን መቶ ፐርሰንት ይሰራል እና ቲክቶክ ላይ እንደቀልድ ፖስች ራሱ ቪዲዮ ቫሪያል ወጥቷል፣ በጣም እየታየ ነው። እዛ ደግሞ የሰራሁበት ለዚህበዚህ በኩልስ ለምን አልሰራም? ለምን አላካፍላችሁም? ብዙ የተቸገራችሁ ልትኖሩ ትችላላችሁ ብዬ ልነግራችሁ ተገደድኩኝ። ነገር ግን አድራሻው የት ነው የሚገኘው ካላችሁ እኔ ጋም ይገኛል። ማግኘት የማትችሉ እኔ አደርስላችኋለሁ ማለት ነው። ዋጋው እንግዲህ መቶ ብር ነው እና ማግኘት ማግኘት የምትችሉ ደግሞ መዳማችሁን እያሳያችሁ ሰደል እየለማ ያለ ሞሉም ላይ አለ እና መጀመሪያ አጠቃቀሙ ልንገራችሁ። እንደዚህ ትቀቡታላችሁ። ከተቀባችሁት በኋላ ስትቀቡ ማታ ስትተኙ ነው ማለት ነው። ከዛ ጥዋት ከፈለጋችሁ ትታጠቡታላችሁ ማለት ነው። ከዛ ምንም አይነት ሽታ የለውም። ሽታ ራሱ ደስ ነው የሚለው። ወላሂ ምንም አይነት ሽታ የለውም ማለት ነው። ቤተሰብ ተጠቀሙት። ትወዱት አላችሁ ታመሰግኑኝ። ያላችሁ ጥቃቁር ያለባችሁ ቦገር ያለባችሁ፣ ማዳት ያለባችሁ ፏ ብልጭ ነው የሚያደርግላችሁ ማለት ነው። ቤተሰብ ሳትሞክሩት እንዳልፋችሁ እኔ ሞክር ያለው አሁን እኮ ሙሸ ሙሸ ለጣኛ ያበላሸኛል አይጠፋም። ምንም አይነት ችግር የለውም። ግን ችግር የሚመጣው ካበዛችሁ ነው ማለት ነው። እና ከሰውነታችሁ ለየት ብሎ እጃቸው ሊሆን ይችላል እግራችሁ፣ ሁሉ ቦታ ያስጠላል። እኔ በጣም አስጠልቶ የነበረ በንግራችን ላይ ሀታ መጠቀም ከጀመርኩት ቅርብ ጊዜ ነው። እና ለማንኛውም ይመቻችሁ። የምትፈልጉ እኔ ጋር ደውሉ፣ ኦርደር አርጉ። ቁጥሬ አስቀምጥላችኋለሁ። የእኔ ከስተመሮች፣ የእኔ ፍቅሮች፣ የኔ ውዶች፣ እንግዲህ ለእናንተ የማሉ ነው የለም። እና እንሻላ ይህንንም ይዤላችሁ መጣለሁ። ሁልሽም ሞክሪ፣ ሞክረሽው ደግሞ ፍቅር ታመሰግኑኛላችሁ። እና እንግዲህ ቪዲዮ ስጀምሩት ሼር ላይክ ሰብስክራይብ አድርጉ። እንሻላ እኔ ከዚህ በኋላ አልጠፋም። ጉሎ ግና ጉሎ ሚሉት እያልኩ መመጣላችኋለሁ እያጸዳሁ መመጣላችኋለሁ እየበላሁ መመጣላችኋለሁ እየፈሳሁ መመጣላችኋለሁ። ምንም ማድረግ አልችልም። ለማንኛው ያው ቻናሌ ስለጠፋው ከስራ አንጻር በተለያየ ነገር ተኝቷል። ቀዝቅዟል። እንሻላ እሱም እንዲነሳሳ ሼር ኮፕሊንክ ኮፕሊንክ አ ለካ ቲክቶክ ላይ የቤት ወሬ ማት እና ከዚህ ሰፈር ስትጠፉ ያኔ በ የሆነ ይዝባቸዋል። እኔ ሰዓት ጊዜ ጠፍቶኝ አይደለን፣ ግን ለምን እንደሆነ አላውቅም። ያዘበኝ ያዘብኝ። እና በነገራችን ላይ ሾርት፣ የንግዱ ቪዲዮ፣ የተለያየ ነገር፣ የስራ ቪዲዮ እየፖስታትኩኝ ነው። ግን እንደዚህ ካሜራ ደቀኝ ወይም እያወራው ወይም እየለፈለኩ ወይም እየቦጫኩ አልመጣሁም። እና እንሻላ ከዚህ በኋላ አልጠፋም። የእኔ ቪዲዮ ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። በቀጣይ ፕሮግራም እስክንገናኝ እኔ ፍቅር ነበርኩኝ። ላይክ ሼር አድርጉ። ይሄ ቪዲዮ ባጭሩ ስንት ልጠብቅ ላይክ? ስንት ልጠብቅ ቪው? ባጭሩ ላይክ በቃ ስድስት መቶ ሰባት መቶ ቪው አስር ሺ እንሻለ ምኞት አይከለከልም። ቲክቶክ ላይ ቫሪያሊ ስለወጣ እዚህም በኩል እንሻላ ቫሪያሊ ይወጣል ብዬ ተስፋ አደርጋለሁ። ለማንኛውም ኦንላይን ሞክሩ፣ ሰዓት ሞክሩት እንዳታልፉ። ምንም አይነት ችግር የለውም፣ ምንም አይነት ሽታ የለውም። እኔ ፊቴ ምንም አይነት የለብኝም፣ ፊቴ ላ አልሞከርኩትም። እኔ የሞከርኩት ነግሬያቸዋለሁ፣ እጄ እንደዚህ ጥቁር ጥቁር ካለባቸው ክሎሮክስ ካበላሸው ጉልበቴ የሞከርኩትንም ማለት ነው። ከዛ እታች ሰፈራችሁ፣ እታች ሰፈራችሁ ተጠንቅቃችሁ በብላ ተጠቀሙት። ግልጭ ነው የሚያደርግሽ። እያንዳንድሽ እንግዲህ ፍቅር ላንቺ መጥቶ ነው የለም ለማዲያትም ብላችሁ ጠይቃችሁ የነበረ ይዤላችሁ እመጣለሁ በቀጣይ ቪዲዮ። እስክንገናኝ በዚህ ሰናበታችኋለሁ። ሰላም አለይኩም ወረሐመቱላህ ወበረካቱ ሴትዮ